አብርሃም የድሮ ፍቅረኛው መልሶ ተነሳባት። በሽታ ዋጋ ይሰረ። ተባብራችሁ አማኑኤል አስገቧት እንዴ። ምን ችግር አለው? ለወገን ደራሽ ወገን ነውና በሚለው እንተባበራት። አንዳንድ ሪያል ብታወጡ አሁን አይሞላላትም? የምሬ ነው ምላችሁ። ወይም ጸበል አስጠምቋት። ውሽፊ ሄይር። ለማንኛውም የሆነ ሰው እኔ ልጅ አልደብቅም። የሆነ ሰው የሆነ ነገር ይሆናል ብዬ የሆነ ነገር አልልም ኧረ እባክሽ ንግግር ስጠላላችሁ ወይ የሆነ ሰው የሆነ ነገር ይሆናል ብዬ የሆነ ነገር አላደርግም። ያ ማለት ሲቀጥል ደግሞ ብዙ ሰው ነግታለች። በዛሬው ቪዲዮ እሱም የነካችው ማን ነው? እርስ በራሳቸው ሚስጥር ስታወጡ ኖሮ አውጡ ሚስጥር። የምሬ ነው የምላችሁ የሆነ ሰው እንትን ስላለ የሆነ ሰው ስለደበቀን አልደብቅም አለች። እንግዲህ ጋይስ አረ ወይኔ በላቸው እና ለማንኛውም የሆነ ሰው የሆነ ነገር ስላለ እኔም የሆነ ነገር አላደርግም። ያ ማለት የሆነ ሰው ስለደበቀ እኔም አልደብቅም። በአጭር አማርኛ ውሽፍ ውሽቂዳ ተባሉ። እንዲሁ እሳትና ጭድ ያደርጋል። የምር እሳትና ጭድ ያደርጋችሁ። እናንተ ጋይስ ላይክ እያደረጋችሁ እናንተ ደግሞ ማለት ነው። እና የሆነ ሰው የሆነ ነገር ይሆናል ብዬ የሆነ ነገር ማድረግ አልችልም። ያ ማለት እንግዲህ ሩታ ርጉዝ ናት። የሆነ ነገር ትሆናለች ብዬ ልጄን አልደብቅም እያለች ነው ማለት ነው። እና ጌታን ዘላዘሽ እንዳመጣሽ ምን ችግር አለው? ሩታ እኮ ንቃትታሻለች እኮ ሐቢብቴ ያላወቅሽም እንዴ? ወይስ ቪዲዮቸው አታይም ይመስለኛል። ቪዲዮቸው አትከታተይ እንጂ ማለት ነው። ብትከታተይ ኖሮ የኔና አንድ በአንድ ምርሳት ሰጪም ነበር። ልጅ ወልደሻል አግብተሽ አይደለም የወለድሻት። ስለዚህ አግብተሽ ያልወለድ ሲውልድ ወልጅ ያለው ልጅ ያለኝ ለማለት ራሱ ያዛፈራል። ለምን መጣ ይሁን ለመመጣሽ፣ ወይም አባት ተናገሪ ፈርጥ አድርገሽ። አሁን አዝማሚያሽ ወደዛ ነው። ኧረ ተፋቻቸው ልጆቹ ይኖሩበት እንዴ ከየትም ከየትም ወልደሽ መተሽ ደግሞ ዛሬ ላይ ገና ልበጠበጭ ነ ወደ ረበጋ ብላክ የሆነበሽ አንቺ፣ ወደ ራስሽ ተመልሰሽ ልጆቹ ይኖሩበት፣ አንቺም እዛው ራስሽን ቻይ ማለት ነው። የምሬድ ነው ብላችሁ በጣም ነው የምታስጠየው። ሲቀጥል ደግሞ ለሄድ ነው አለሽ። ጉዞ ወዴት? ጉዞ ወዴት ነው? ወደ ሲኦል ወይስ ወደ አብርሃም አብርሃም መቼም ያችኝቱ ብሎሻል። የትላንትናውን ንግግር ሰምተሽዋል ብዬ አስባለሁ። ትቀዳታ ያለሽ እርግጠኛ ነኝ እና ያችኝቱ ብሎሻል። ያች ስምሽ ራሱ አልጠራውም። ኧረ ወዴ የምርስ ስምሽ እኮ አልጠራውም። አልሰማሽም እንዴ? ስምሽ ራሱን ለመጥራት ተጸየፈሽ እንዴ? ልንገርሽ ብዬ ነው ካልሰማሽ ማለት ነው። የምር ጋይዝ ነው ያላት ስሟ ለመጥራት ራሱ እንዴት እንደተጸየፋት። ስለዚህ አርፈሽ ቁጭ ብለሽ ይዘው ልጅሽን አሳድጊ። ልጅ አለኝ ብላ ልታፈር ይገባል። ወደ ሚዲያ ደግሞ እሱን ብላም ልጅቷ በሰው ወስታ እየሸቀለችባት ነው እሷም ትመሳሰላለች። የእሷም ደማ አለባት። እኔ አላቅም እኔ አላቅም ውድ ቤተሰቦች ነገር ግን እኔ የጠረጠርኩኝ ምንድን ነው የሰው ልጅ ወስዳ እየሸቀለችባት እንደሆነ አይነት ነው እየተረዳው ያለው። አንዳንዴ የሆነ ደካማ ቤተሰብ ሲኖር እኮ ልጆቻቸው ወስደው ይሸቅሉባቸዋል። ወይ መቶ ብር ወይ ሁለት መቶ ብር ይወረውራሉ ማለት ነው ስለዚህ ችኝቱም ያ ነገር እያደረገች ነው እየመሰለኝ የነበረው። ነገር ግን ቀን በቀን ሳያት ደግሞ ጉዱን እያወጣች ነው ው የሆነ ሰው የሆነ ነገር ስላደረገ እኔም ላደርግ አልፈልግም። ያ ማለት ሌላኛው ሰው ወልዶ ከደበቀ እኔም መደበቅ አልፈልግም። የማይገባን ዶንቆሮ እንመስልሻለን? ምን ችግር አለው? በአማርኛው ግልጽ አደርገች ከተናገርሽው ይገባናል እኮ እኛ። አንዳንድ ደግሞ መሀየሞች አሉ እኛን እራሱ የሚሳደቡ ማለት ነው። እናንተ ምን አገባችሁ? ይመለከተናል እኛ ፈትፍተን ቆርጠን ቆራርጠን እንድንጥላቸው ሲቀጥል ደግሞ ደግሞ ጥፋት ያለበትን ሰው ጥፋቱን እንዲነገረው እውነት ያለውን ሰው እውነቱ እንዲነገረው ነው መሰለኝ የሚመጡት። እናንተ ምናገባችሁ በሰው የምትከራከሩን ማለት ነው እኛን እናንተ ምናገባችሁ። አሮጊት ትሉናላችሁ፣ እናንተስ ምናገባችሁ? ምድረ ቅንቅና አሳዳጋ የበደላችሁ ስዳደጎች ማለት ነው። መጀመሪያ እኛን ከመሳደባችሁ በፊት እናንተስ ምን አግብታችሁ ነው? ይመለከታችኋል? አይመለከታችሁም። የምሬ ነው ምላችሁ። በጣም ስዳደግ ልቅ የሆናችሁ ልጆች አላችሁ ማለት ነው። ልንገራችሁ በዚህ አጋጣሚ፣ ልቅ የሆናችሁን ለምንድነው በብዙ ቦታ በኮሜንት ስትሳደቡ የማያችሁ ልጆች እና አሮጌ ተምትሉን ደግሞ ገና በሀያ ቤት ነው ያለው እኔ በበኩሌ እናንተ ይሄኔ በሰላሳ በአርባ ቤት ትሆናላችሁ አያችሁ አይደለም እና ትንሽ ሆናችሁ ሳይሆን አይምሯችሁ ዝጓል እዚህ ሀገር እድሜያችሁ ዛርጅቷል እዚህ ትመጣላችሁ እድሜያችሁ ይሄዳል በቃ አይምሯችሁ ዝጓል ስለዚ ሀገር ምንም አድርግ አይቻልም እና የነጻነት ዳይፐሮች ማለት ነው የነጻነት ዳይፐር ብትሆኑ ነው እንደዛ የምትከራከሉላት ለማንኛውም ያው አብርሃም ረስቷታል፣ አይፈልጋትምም፣ ስሟ ራሱ አይጠራትም፣ ስሟ ለመጥራት ራሱ ተጸይፏል። ሩታም ደግሞ ንቃ ትታታለች። አያቸው አደለ? ንቃ ትታታለች። አንድች ቀን ስሟ አንስታት አታውቅም። አብረሹም ደግሞ ያችኝቱ ብሎ ተናግሯል ትላንትና። የቡዜ ቤት ሂዱና ቆርጧቸው አምጦ ከፈለጋችሁ ማለት ያችኝቱ። እኔ በህይወቴ ካስወጣሁት ቆይተዋል አለ። እሺ ያችኝቱ ደግሞ ከማንም ወልዳ፣ እንዳውም አሁን ይሄ ብርቅ ነው እንዴ? ከማንም ወልዶ አምጥቶ ሳያገባ ሰው ሳያገባ ወልዶ አምጥቶ ልጅ አለኝ ማለት ብርቅ ነው እንዴ በእናንተ እንዴ ትዳር እንዴት መሆኑን አታውቁም? ልጅ በሐላል ወልዳችሁ ማምጣት እንዴት እንደሆነ አታውቁትማ። እናንተም ዝርክርክ ስለሆናችሁ ነው እና እኔ እውነት ለመናገር ከተነሳብኝ፣ ሴጣኔ ከተነሳብኝ የነሳብኝ እወርድባችኋለሁ ማለት ነው። የምሬ ነው ምላችሁ። ስለዚህ አርፋችሁ ቁጭ በለው። እኔ በነገራችሁ አጠረግርጌ እንዲህ የሆነ ነገር ብላችሁ ስትናገሩ አጠረግርጌ ከነዘር ማንዘራችሁ ነው በኮሜንት ማሻችሁ። ስለዚህ እየቦለኩ ስለምንጨርሳችሁ እባካችሁ እንድታልቁበት ነው። ባልፈልግ አትሳደቡ፣ አልደርስባችሁ። አደዳሰቦኝ እናንተ ምኳ አይመለከታችሁም ኮ ስለ እሷ ስትከራከሩ እና፣ አሁን ልጅዋን አሳድጉላት፣ አትድረስብን፣ አንደርስባትም ወይ አባቱ አትናገርም ዝም ብላ በንትን ባሽሙር እኔ እከሌ የሆነ ነገር ይሆናል ብዬ የሆነ ነገር አላደርግም። እና ትገያትም ነበረ ለመግደር ማሳብ ነበረ። ሽኮ ሩት አርጉዝ ናት ብዬ የሆነ ሰው የሆነ ነገር ነው ብዬ የሆነ ነገር ማድረግ አልፈልግም። ሩት አርጉዝ ናት ብዬ ልጄን የሆነ መደበቅ አልፈልግም። እንዴ ያልገባች ደግሞ ይገባሻል ብዬ አስበላው። እኔ ቤት መታችሁ አዳምጡ። የእሷ ንግግር ያልገባችሁ ማለት ነው። የምሬ ነው የምላችሁ። እኔ የተማርኩ የሰነጠልኩ ሰው ነኝ። እናንተ አንዳንድ ልጆች አላቸው ያልሰነጠላቸው ያልተማራቸው የእሷ ደጋፊ ነው ምላቸው። የእሷ ደጋፊ የእኛ ግሬስ ፋሚሊ ሁሉም ጨዋ ነው። አንድ ሰው የለም በእኛ የሚሳደብ ማለት ነው ጋይስ አንድ ሰው አሉ እንጂ የነጻነት ደጋፊ እንዲሁ አማርኛችሁ እራሱ አይነበብም የምሬን ነው ብላሽ አይነበብም እኮ ምን ነው እንደዚህ ነጽብ ነጽባ ተጠቀሙ እንግዲህ ቢያንስ ነጽብ ተጠቀሙ ክፍት ተጠቀሙበት ሹ ልክ እንደ ስዋኝ ለማንኛውም የዳይፐር ዳይፐር አትለብስም ልጅቷ ትልቅናት እናንተ ምንድን ነው ያጣችሁ? እንደዚህ ኝኝ የሚያደርጋት እና ድራማ ነው እውነት መስሏችሁ ነው ወይ የምትሉናላችሁ? እና ድራማስ ቢሆን ህይወቷ እንደዚህ ምስቅልቅል ታደርጋለች? እንደ ሴት ልጅ ራሷ አራክሳ ስትመጣ እኮ ታስጠላለች። እና ለዛም ነው ልክል እኳ ምን ነገራት፣ አርፋ ትቀመጥ ያልፋ። አርፋ ማትቀመጥ ከሆነ እንነግራታለን ማለት ነው። ሌላ ሜላት ዛሬ በመጣችበትን ቪዲዮ ምን እያላችሁ ነበረ? ሜላት ቤተሰብ እንዳያውቅ ብላለች። ቤተሰብ አላወቀ እንኳ አላችሁኝ ማለት ነው እናንተ እናንተ እኔ ልኖርበት ከሰው ጋር ታጣሉኝ። በቃ እዛው ጨርሱ፣ እዛው ጠይቋት። እንዴት ቤተሰብ አላወቀም? ቪዲዮ አየን ወይ ብላት እዛው ጠይቁ። እኔ ለምንድን ነው ከሰው ጋር ልታጣሉኝ የምለፉት? እኔ አላቅም አላቅም። እና ቤተሰብ አላወቀም አለች። እናንተ እኮ እናንተ ለምንድን ነው የማትነቁት ግን? ወአምጥተና ጉርሳችሁ እንዴ? ረ በፈጣሪ ለማንኛውም፣ ሁሉም በየቤቱ ዋይፋይ ያለ ስልክ አለ። እሺ፣ የማይታወቅ የማይታይ ነገር የለም። ሲቀጥል ደግሞ ሜላትም ቪዲዮ አላየሁም አለች። እንዴት አላያችሁ ማለችኝ። እናንተ እነሱ ያሉት ኢትዮጵያ፣ እኔ ያለሁት ሳውዲ ነኝ። እሺ፣ አዎ፣ አረብ ሀገር ነው ያለሁት እና ነገር ይሆናል አይደል? እና እኔ እናንተ ለእናንተ የሆነ መልስ ስመልስ ደግሞ እኔ ከሰው ጋር እንድጣላት አታደርጉኝ። እኔ መጣላት አልፈልግም። ባጃችሁ ጉቦ እና ለማንኛውም የእኛዎቹን እጠብቃቸዋለን። አሁን እቺኝቱ ቀድማ መታለች። እቺ ልክስክስ። ለማንኛውም ሰላም ሆኖልኝ ቤተሰብ